ሽመልስ አብዲሳ አንድ ሰው አይደሉም። እንደ አብዛኛው የብልጽግና ሹምና ባለስልጣን ናቸው ተብለውም ሊታለፍ የማይችል ሰብዕና ያላቸው ለመሆናቸው ብዙ ማስረጃ ይቀርብባቸዋል። በአንድ ወቅት ከሊቀመንበሩ በላይ ኢህአዲግ ሆነው ሲከራከሩ የሚውሉ ሰው ነበሩ። ይህንን ክደው ፈረስ ነበርን፣ ተላላኪ ነበርን ብለው እንደ ጲላጦስ ሲያደርጋቸው ግን የነጋች ጀንበርም አልመሸች። ቀጥለውም ህዳር 6 2012 በኦቢኤን በሰጡት ቃለ ምልልስ ኢህአዲግን የምናፈርሰው ከዚህ በኋላ ስራችን ፖለቲካዊ ስልጣንና ስርዓትን ከሰሜኖቹ ከአማራና ትግራይ ነጥቀን ወደ ደቡብ ለማምጣት ነው ብለው ተናገሩ። ሐሳባቸውን እሰፋ አድርገውትም ሁለቱ ዘመዳሞች አማራና ትግራይ የዚህ ሀገር የፖለቲካ ስርዓት የዘረጉ ናቸው፣ ወደድንም ጠላንም የዚህ ሀገር ፖለቲካና ስርዓት የሰሜኑ ነው፣ ይህንን ወደ ደቡብ እናመጣለን በማለት አብራሩ። እንዲህ ቁልጭ አድርገው እየተናገሩ በነበሩበት በዚያ ሰሞን አማራ ነኝ ባይ ልሂቅ ግን ከብልጽግና ጎን ቆሞ ኢህአዴግን በማፍረስ የአብይና የሽመልስ ገባር ለመሆን ጥድፊያ ላይ ነበር። ይህንን የሚተቹ ጋዜጠኞችን ፖለቲከኞችንና ሌሎች ሰዎችን ደግሞ ካልታሰሩልኝና ካልተገደሉልኝ እያለ አብይንና ሽመልስን ይጠይቅ ነበር። አቶ ሽመልስ በአንድ ወቅት ምኒልክ ያደረጉት ትክክለኛ ነገር ነው፣ እነራስ ጎበናም ልክ ነበሩ፣ ኦሮሞ ጎበናን ካደው እንጂ ጎበና ኦሮሞን አልካደም የሚል አቋም የነበራቸው በዚህም በእነዳኛቸው አሰፋና መሰል ሰዎች ፊት ሞገስን ያገኙ ሰው ነበሩ። ዛሬ ግን ነፍጠኛ የምትል ቃል ከንግግራቸው የማትጠፋ ሰባበር ናቸው። በሚለው መፈክራቸውም ዝናቸው የናኘ ሆኗል። በአንድ ወቅት ብልጽግናን የፈጠርነው ኢትዮጵያን ለመግዛት ነው አዴፓና ደሄድንን የሚያፈረስናቸው ለዚህ እንዲመቸም ብለን ነው ብለው በዝግ ስብሰባ ላይ ያወሩት ወጣባቸው። ቀንበላላ በዓል ላይ ሄደው ደግሞ እሳቸው እንደ ምክትል ጠቅላይ ሚኒስትር በሚመሯት ሀገር ላይ የተቀመጠውን ብልጽግና የእኩልነት ኃይል ነው አሉት። ሥልጣናቸውን የሚያሳጣ ጦርነት ደብረ ብርሃን ሲደርስ ደግሞ በቀኝ እጃቸው ማይክሮፎን በግራ እጃቸው የኢትዮጵያን ሰንደቅ ዓላማ ይዘው መስቀል አደባባይ ተከሰቱ። አንበረክክም፣ እንታገላለን፣ የሚያስፈልገውን ሁሉ መሥዋዕትነት ከፍላለን፣ እንከፍላለን፣ ጠራርገን ወደ ቦታው እናስገባለን። መስዋዕት እንከፍላለን ብለው የዛቱት ሽመልስ አብዲሳ ምንም መስዋዕት አልከፈሉም። ከአካላቸውም፣ ከቤተሰባቸውም የጎደለ የለም። እሳቸውና አለቃቸው በምቾት የአገሪቱ ሕዝብ ደግሞ በመከራ ውስጥ መኖሩ ይቀጥል ዘንድ ዛሬም አበክረው እየሰሩ ናቸው። የኮሬን የገኘው አለቃ ሽመልስ አብዲሳ በዓለም አቀፍ መገናኛ ብዙሃን ስማቸው ከናዚው ኸርማን ጎሪንግ ጋር ተነጻጽሮ የምነሳው ሽመልስ በአዲስ አበባ ዙሪያ ብቻ 30 ሺህ እስር ቤቶች ያሏቸው ሽመልስ አንድ መቶ ሺህ ኦሮሞዎችን ከሕፃን እስከ አዛውንት ሰብስበው ያጎሩት ሽመልስ፣ ተናግሮ አናጋሪው ሽመልስ በእርግጥም ብዙ ሰው ናቸው። በተሳደቡ ቁጥር ከአባይ ይጠለቅላችኋል። በብልጽግናው አገዛዝ ወደ ትናንሽ ክልሎች የተበታተነው ደቡብ ክልል ተበታትኖም ሳይበታተንም ለሽመልስ አብዲሳ ደጋግሞ ካባ አጥልቋል። የአማራ ክልል መንግስትን ያህል ግን ደጋግሞ በሽመልስ ትከሻ ላይ ካባ ያስቀመጠ ያለ አይመስልም። አገኘው ተሻገር ርዕሰ መስተዳድር በነበሩ ጊዜ ለሽመልስ ረዥም ቁመት የሚመጥን ካባ አጥልቀውላቸዋል። አቶ ተመስገን ጥሩነህም ባህርዳር ድረስ ወስደው ለአቶ ሽመልስ ይህንኑ አድርገዋል። ወጉ ይድረሰኝ ብለው አቶ አረጋ ከበደም ገና የቢሮቸውን መግቢያና መውጫ በቅጡ ሳያውቁት ፕሬዚዳንት በተደረጉ በጥቂት ሳምንታት ነበር ሽመልስን ባህር ዳር ወስደው ካባ ያጠለቁላቸው። ባለፉት ዓመታት ጠቅላይ ሚኒስትሩ የክልል ፕሬዚዳንቶችን በግድያም በጦርነትም በሴራም በትዕዛዝም ሲቀያየሩ አቶ ሽመልስ አብዲሳን ግን አልነኳቸውም። ዛሬም ከለማ መገረሳ ነጥቀው በሰጧቸው የክልል ርዕሰ መስተዳድርነት ላይ አሉ። ባሳለፍነው ሳምንት በአዳማ በጠሩት ስብሰባ ላይም ለማ መገርሳን ከኦሮሞ ነጻነት ሰራዊት ጋር አገናኝተው ሸኔን የሚመራው ኩምሳ ሳይሆን ለማ ነው ሲሉ የመደመጣቸው ነገር ይፋ ሆኗል። አቶ ሽመልስ አብዲሳ የመጣላቸውን ዘለፋ፣ አለቃቸው የጎነጎኑትን ሴራ፣ ያሰቡትን ጥፋት፣ የፈጸሙትንም ተግባር አስቀድመው ወይም ከተፈጸመ በኋላ የሚናገሩ ህዝብን የሚያስከፋ ነገር ደጋግሞ መናገር የማይሰለቸው አንደበትም ያላቸው ናቸው። ጥያቄው አቶ ሽመልስንና አብይን ያጋመደው ነገር ምንድን ነው የሚለው ነው። ይህንን ጥያቄ ይዘን ስንመረምር ብዙ ጉዳዮችን እናገኛለን። የመደመር እሳቤ የኢትዮጵያ ነባራዊ ሁኔታ የተረዳ በክቡር ዶክተር አብይ አህመድ የዓለም የሰላም ሎሬት የተቀረጸ እሳቤ ነው። በ2012 አጋማሽ ከአሪሲ አካባቢ የተውጣጡ የአገር ሽማግሌዎች በጠቅላይ ሚኒስትሩ ቢሮ ለስብሰባ ተጋብዘው በተገኙበት ወቅት የተነገረው ነገር ጠቅላይ ሚኒስትሩና ሽመልስ ያላቸውን ግንኙነት ለመመርመር መነሻ ይሆናል። አርሲዎች ከጠቅላይ ሚኒስትሩ ጋር ሲወያዩ በቦታው የነበረ አንድ ታዳሚ ጉዳዩን ለኢትዮ ፎረም ሲያስረዳ የሀገር ሽማግሌዎቹ ለጠቅላይ ሚኒስትሩ ካነሱላቸው ጥያቄዎቹ ዋናው ሽመልስን የሚመለከት ነበር ሽመልስን አንወደውም እሱ በክልላችን ውስጥ ከነበሩ ፕሬዚዳንቶች ሁሉ እጅግ የተጠላ ሰው ነው እኛ ለውጡን በሙሉ ልባችን እንድንደግፍ ከፈለክ ሽመልስን ከላያችን ላይ አንሳው በማለት መጠየቃቸውን ያስታውሳል ጠቅላይ ሚኒስትር አብይ ለዚህ የሰጡት መልስ ግን የጠያቂዎቹን ፍላጎት የሚያረካ ሳይሆን ቅስማቸውን የሚሰብር ነበር ሽመልስን አላነሳውም አባቶቼ ይቅርታ አድርጉልኝ። እሱን ከርዕሰ መስተዳድነት ማንሳት ብዙ ነገር ያሳጣናል፣ ኦሮሞ ብዙ ነገር ያጣል። ሽመልስን አስር ዓመት ሙሉ ደክሜበት ነው ዛሬ ለዚህ ደረጃ ያበቃሁት። ብዙ ኢንቨስት ያደረግኩበት ሰው ነው የሚል ነበር የጠቅላይ ሚኒስትር አብይ ምላሽ። በእርግጥ ይህንን ነገር መልኩን እየቀያየሩ በተለያዩ ወቅቶች ለተለያዩ ሰዎች ተናግረውታል። በ2011 ለማ መገርሳ ተጥለው አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ተደርገው ሲነሱ ሰዎች ሽመልስ አቅሙም ልምዱም እንደሌለው እያወቅህ እንዴት ትሾመዋለህ ብለው ጠቅላይ ሚኒስትሩን ጠይቀዋቸው ነበር የሰጧቸው ምላሽ ላሪሲዎቹ ሽማግሌዎች ከተናገሩት እምብዛም የተለየ አይደለም። በዚያ ሰሞን በጉዳዩ ላይ ከጠቅላይ ሚኒስትሩ ጋር ተወያይቼ ነበር የሚል አንድ ፖለቲከኛ ሽመልስን መሾ ምልክ አይመስለኝም ብዬ ስጠይቀው አለማም ጄዋለሁ እዚህ ቤተ መንግሥት ውስጥ ከእኔ ጋር እንዲቆይ ያደረግኩት የአመራር ጥበብ እንዲያውቅ ብዬ ነው ብለው ነገሩኝ ሲል ለጣቢያችን ተናግሯል። ቀጥሎ የሚነሳው በእርግጥ ጠቅላይ ሚኒስትሩ ለአሪሲ አባቶች እንዳሉት ከአቶ ሽመልስ ጋር ያላቸው ወዳጅነት እንደተባለው ከ2010 በፊት አስር ዓመታትን የሚያስቆጥር ነው ወይ የሚል ነው። መልሱ አስር ዓመት ባይሞላም ሁለቱ ሰዎች ጥቂት ጊዜያትን በጌታና ሎሌ መልክም ቢሆን ግንኙነት አላቸው የሚል ነውና ለዚህ ማሳያ ጥቂት ማስታወሻዎችን እንግለጥ። አቶ ሽመልስ አብዲሳ ከአብይ ቀድመው የኦህደድ ይፋዊ አባል የሆኑ ሰው ናቸው የሚሉ ጓደኞቻቸው ከዩኒቨርሲቲ ተመርቀው ስርአተው በርከት ላሉ ጊዜያት በዳኛቸው አሰፋ አማካኝነት ከተዋወቋቸው አንድ ዲያስፖራ ቤት ተጠግተው ይኖሩ እንደነበር፣ በዚህ ወቅትም አንድ የኦህደድ ሰዎችን ቀርቦ የሚያውቅ የዲያስፖራው ሰው ጓደኛ ሽመልስን ከአባዱላ ጋር እንዳገናኘ፣ በዚህም ኦሮሚያ ክልላዊ መንግስት ውስጥ የአንድ ቢሮ ኃላፊ አማካሪ ሆነው ስራ እንደጀመሩ ያስታውሳሉ። ይህ ወቅት ደግሞ አብይ ከኢንሳ ተባረው በአቶ አባዱላና አካባቢያቸው የሚያንዣብቡበት ወቅት እንደነበርም ይናገራሉ። አብይና ሽመልስ የሚተዋወቁበትም በዚህ ወቅት መሆኑን የሚያነሱት የቅርብ ሰዎቻቸው በ2009 ዓ ም የዛሬው ጠቅላይ ሚኒስትር ከሳይንስ ሚኒስትርነት ከተባረሩ በኋላ ግን የሁለቱ ግንኙነት ጠበቅ ማለቱን ይገልጻሉ። አንድ የሁለቱም የቅርብ ወዳጅ የነበሩና በኦህደድ ውስጥ ቁልፍ ቦታ የነበራቸው ሰው ሁኔታውን ሲያስታውሱ እንዲህ ይላሉ። በ2008 ዓ ም አንድ ዓመት የሳይንስና ቴክኖሎጂ ሚኒስትር ሆነው የከረሙት አብይ በተለይ ህወሀቶች ባደረጉት ግፊት አቅም የለውም፣ አድርባይነት ያጠቀዋል፣ አይታመንም፣ ከጠላት ጋር ይሰራል ወዘተ በሚል እንዲገመገሙ ተደርገው ከሚኒስትርነታቸው ተነሱ። ከኢንሳ የሚያባረሯቸው ህወሀቶች የኦህደድ አባል ሆነው በአባዱላ ምክረ ሀሳብ ሚኒስትር ቢደረጉም በዚህም አቅም የለሽ ተብለው እንዲባረሩ ተደረገ። ህወሀቶች በድለውሃል በማለት ለማ ወደ እኛ መጧቸውና የክልሉ ቤቶችና ከተማ ልማት ቢሮ ኃላፊ አደረጓቸው። ከዚያም ምክትል ቢሮ ኃላፊዎችን ራሳቸው አብይ እንዲሾሙ ሲደረግ አብይ ሽመልስን ምክትላቸው አድርገው አመጧቸው በማለት ስረ ነገሩን ያስታውሳሉ። ስለዚህኛው ታሪክ አስተያየታቸውን የጠየቅናቸው የቀድሞው የኦዴፓ የማዕከላዊ ኮሚቴ አባልና የክልል ቢሮ ኃላፊ ሚልኬሳ ሚዴጋ ደግሞ እንዲህ ይላሉ። በ2009 ዓ.ም አብይ የኦሮሚያ ካቢኔ አባል ተደርገው ከመጡ በኋላ አንድ ማለዳ ላይ ሽመልስ ቢሯቸው በጠዋት እንድንገኝ ጋበዙን። ስንሄድ አለቃችን የጻፉት መጽሐፍ ነው፣ ይህንን ድንቅ መጽሐፍ መግዛት መሸጥም አለባችሁ ብለው አስር አስር መጽሐፍ ሰጡን። ከዚያም አለቃችን እንዴት ያሉ ፈላስፋ እንደሆኑ መመልከት ትችላላችሁ አሉን። በዚህ ጊዜ አንተ ፍልስፍና ተምረህ እሳቸው ፈላስፋ ናቸው ካልክማ የኦሮሚያ ክልል ካቢኔ የፈላስፎች ካቢኔ ሊሆን ነው ብለን ቀለድንበት። በወቅቱ ዋና ስራቸው ለአብይ መላላክና መታዘዝ ነበር በማለት ትዝብታቸውን ያስታውሳሉ። በ2010 ዓ ም አብይ ጠቅላይ ሚኒስትር ሆነው ቤተ መንግስት ሲገቡ አቶ ሽመልስ በኦሮሚያ ውስጥ ከምክትልነት ወደ ቢሮ ኃላፊነት አድጋለሁ ብለው ጠብቀው የነበረ ቢሆንም የወቅቱ የኦሮሚያ ፕሬዚዳንት አቶ ለማ መገረሳ ግን ይህንን ሳያደርጉ ሌላ እምብዛም ስምም ስራም የሌለውን ቦታ ሰጧቸው፣ የሚሉት ምሊኬሳ በዚህም ስራ መግባት አቆሙ ይላሉ። ስለ ጉዳዩ የጠየቅነውና በአሁኑ ወቅት በአንድ የፌዴራል መስሪያ ቤት ውስጥ የሚሰራ ሹም ደግሞ ሽመልስ ለማ በሰጧቸው ሹመት አኩርፈው ኪንታሮት አሞኛል ብለው ስራ መግባት አቆሙ፣ ቢሮ የማይገቡት አኩርፈው እንጂ የኪንታሮት ህመም አስቸግሯቸው አለመሆኑን ያወቅነው ግን አብይ ቤተ መንግሥት ወስደው የጽህፈት ቤት ኃላፊ ካደረጓቸው በኋላ በየማለዳው ቢሮ በመገኘት ሲሰሩ ሲታይ ነው በማለት ትዝታውን ያጋራል። ከዚህ በኋላ ነው እንግዲህ አቶ ሽመልስ አብዲሳ በድጋሚ በአብይ ስር ለመስራት ቤተ መንግሥት የተገኙት። ግንኙነታቸው እንዲህ ያለ እንጂ ጠቅላይ ሚኒስትሩ እንዳሉት ለአስርተ ዓመታት ሽመልስን መሪ ለማድረግ ብለው የደከሙባቸው ሰው አይደሉም። በእርግጥ ጠቅላይ ሚኒስትሩ ሽመልስን አስር ዓመትም ባይሆን በሚገባ እንዳስተማሯቸው በሚናገሯቸው ከፋፋይ ንግግሮች በሚፈጽሟቸው ጭካኔዎችና በየአጋጣሚው በሚያደርጓቸው ተግባራት አስመስክረዋል። በዚህ ሐሳብ የሚስማማ አንድ አስተያየት ሰጪ ባጭሩ ሽመልስ ረዘም ጠየም ያሉ አብይ ናቸው በማለት አንድ አይነትነታቸውን ይገልጻል። ጥላ እያንዣበበ ከሚውልባቸው አያሌ ወገኖችንም ካስቀረባቸው አገሪቱ አካባቢዎች አንዱ ኦሮሚያ ነው። በዚህ ክልል ውስጥ ውስብስብ የመንግሥት መግደያ መዋቅር እንዳለ ከዚህ በፊት ሲገለጽ ነበር። ኖርጂያኑ ፕሮፌሰር ተርጄ ኦስቴቦ ሰሞኑን ይፋ ባደረጉት ሐምሳ ገጽ የሚጠጋ የጥናት ሪፖርት ሽመልስ አብዲሳ የሚመሩት የኦሮሚያ ክልል ያሉትን የመግደያ መዋቅሮች አጋልጧል። ድሮድሮ አንድ ለአምስት የሚባል መዋቅር የሚታወቀው ለልማትና ለሰላም ስራዎች ነው በሚል ነበር። አሁን ለግድያ እያገለገለ ነው ይላሉ ፕሮፌሰሩ። መንግሥታዊ አገዳደሉ አንድ ለአምስት ተብሎ ተዋቅሯል፣ እንዴት የሚለውን ይዘረዝሩታል። የዚህ መዋቅር መሪዎችና የግድያ ትዕዛዝ ሰጪዎችም እነማን ናቸው የሚለውን አስቀምጠውታል። በናዚ ስርዓት ውስጥ ከአዶልፍ ሂትለር ቀጥሎ ሁለተኛው ሰው ሄርማን ጎሪንግ የተባለ ጨካኝ ሰው ነበር። ጎሪንግ አያሌ ሚስጥር ፖሊሶችን አሰማርቶ ሰዎችን በጋዝ ፈጭቶ ይገድል ነበር። አሰቃቂዎችን ሞቶችና አገዳደሎች ያሳየ ሁለተኛው ክፉ ሰው ነበር በናዚ ስርዓት ውስጥ። በብልጽግና አገዛዝ ውስጥ አብይን እንደ አዶልፍ ሂትለር ወስዶ መናገር በዚህ ዘመን እምብዛም የማያሻማና ግራ የማያጋባ ሆኗል። ምንም እንኳን አብይ የኦሮሞን ህዝብ ከኬንያ ሰራዊት ጋር፣ የአፋርን ህዝብ በጅቡቲ ድሮኖች እገዛ፣ የትግራይን ህዝብ በኤርትራ ሙሉ ሰራዊት እንደፈጁት ሁሉ አዶልፍ ሂትለር የራሱን ህዝብ በጎረቤቶቹ እገዛ የጨፈጨፈ ነው ብሎ ታሪክ ባይጽፍበትም ርኅራኄ የለሽነትን ግን አይነተ ብዙ አድርጓት አልፏል። አብይ አህመድ የሚመሩት የግድያና የጦርነት መዋቅር በጋዝ ቻምበር ውስጥ ሰዎችን ስለ መፍጨቱ እስካሁን ባይነገርለትም ልክ እንደ ናዚ ህዝብን በማንነቱ ለይቶ እያሰረ እንደሚገድል፣ በእሳት እንደሚያቃጥል፣ በካራ እንደሚያርድ ግን ተረጋግጧል። አብይን እንደ አዶልፍ ሂትለር የሚመለከቱ ሰዎች በኢትዮጵያ ውስጥ እንደ ህርማን ጎሪንግ ያሉት ሁለተኛው ሰው ሽመልስ አብዲሳ ናቸው ቢሉ የሚሳሳቱ አይመስልም። እንደ ተመስገን ጥሩ ነው ያሉት የአዴፓ ብልጽግናዎች ጥሩ ተላላኪነታቸውን የሚናገሩላቸው ሰዎች የአቶ ሽመልስ አብዲሳን ያህል ስልጣንና ተሰሚነት በአገሪቱ ላይ የላቸውም ይሏቸዋል። በዚህም እንደ ሃርማን ጎሪንግ በኦሮሚያ ውስጥ ውስብስብ የደህንነትና የግድያ መዋቅር ዘርግተው እያስፈጸሙ ስለመሆናቸው በዓለም ሚዲያ ጭምር ዝነኛ ሆነዋል። የፕሮፌሰር ተርጄ ኦስቴቦ ጥናት ይህንን የሚያረጋግጥ ነው። ወደ ዝርዝሩ እንግባ። Clandestine Security Committee was formed. Their existence was kept a secret. Their goal was to try and end the Oromia conflict, but they have reportedly become a